ሰላም ጤና ይስጥልን የኢትዮ ቁም ነገር ቻናል ተከታታዮቻችን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ምሽቱን ቴህራንን ያስጠነቀቁበትንና በማህበራዊ ገጻቸው ያስተላለፉትን መልእክት በተመለከተ ዝርዝር ዘገባ ይዘንላችሁ ቀርበናል እስከ ፍጻሜው እንድትከታተሉ እየጋበዝን ቪዲዮውን ላይክ ሼር በማድረግ መረጃው ለሌሎች እንዲደርስ እንድታደርጉ እየጠየቅን በየዕለቱ አዳዲስ መረጃዎች እንዲደርሷችሁ የደወል ምልክቷን በመጫን ሰብስክራይብ እንድታደርጉ እንጋብዛለን። ዶናልድ ትራምፕ ኢራንን አስጠነቀቁ። ከወራት በፊት የልዕለ ሃያሉ አገር አሜሪካ 47ኛ ፕሬዝዳንት በመሆን በድጋሚ ወደ ነጩ ቤተ መንግስት የመጡት ዶናልድ ትራምፕ ወደ ስልጣን በመጡ ማግስት ዓለም ወደ ለየለት የኒውክሌር ጦርነት እየተንደረደረ ይገኛል። ከቀናት በፊት እስራኤል የኢራንን የኒውክሌር ማበልጸጊያ ጣቢያ በመምታት የጦር ጀኔራሎቿንና የኒውክሌር ጠበብቶቿን መገደል ተከትሎ መካከለኛው ምስራቅ በሚሳኤል ፍንዳታ እየተናጠ ይገኛል። በካናዳ አዘጋጅነት በአስቸኳይ በተጠራው የጂ ሰባት ሀገራት የመሪዎች ስብሰባ ለመታደም ከተገኙ በኋላ ጉባኤው ከመጠናቀቁ በፊት ወደ ነጩ ቤተ መንግሥት ተመልሰው የአሜሪካን ብሔራዊ ደህንነት አማካሪዎች አስቸኳይ ስብሰባ የጠሩት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ሲሉ ጥሪ አቅርበዋል። ፕሬዚዳንት ትራምፕ በማኅበራዊ ትስስር መልእክታቸው እስራኤል ንቁ አንበሳ ስትል የሰየመችውን ጦርነት እኛ ሲሉ መግለጻቸውና የኢራኑን መንፈሳዊ መሪ መግደል እንደሚችሉ መልእክት ማስተላለፋቸውን ተከትሎ አሜሪካ ወደ ጦርነቱ ልትገባ ትችላለች የሚለው ስጋት እየጨመረ መጥቷል። ዶናልድ ትራምፕ በመልእክታቸው እስራኤል የዚያችን አገር የኒውክሌር መርሃ ግብር ለማስቆም ከኢራን ጋር ባለው ግጭት ዙሪያ አገራቸው በወታደራዊ ጣልቃ ገብነት እስራኤል ላይ ጫና ስታደርግ መቆየቷን ተናግረዋል። ፕሬዚዳንት ትራምፕ አክለውም አገራቸው በውጭ ጦርነቶች ውስጥ መሳተፍ እንደማትፈልግ ገልጸው ከኢራን ጋር ድርድር ለማድረግ ያላቸውን ተስፋ ገልጸዋል። የእስራኤል ጠቅላይ ሚኒስተር ቤንጃሚን ኔታኔያሁ አሜሪካ ያላትን እጅግ አውዳሚ ቦምብ በኢራን ፎርዶ ኒውክሊየር ጣቢያ ላይ እንድታዘንብና በመሬት ውስጥ የሚገኘውን የኒውክሊየር መሠረተ ልማት እንድታፈነደው ጽኑ ፍላጎት እንዳላቸው ይነገራል ፕሬዚዳንት ትራምፕ በማኅበራዊ ትስስር መልእክታቸው የኢራኑን መንፈሳዊ መሪ አያቶላ አሊ ካሚኒን የተደበቅ ቦታም በትክክል እንደሚያውቁ ገልጸው ቢያንስ ለአሁኑ አናወጠውም ሲሉ በኤክስ ገጻቸው ለጥፈዋል። ዶናልድ ትራምፕ ማክሰኞ ዕለት በካናዳ ከሚካሄደው የጂ7 አስቸኳይ ስብሰባ ቀደም ብሎ በኤርፎርስ አንድ ላይ ሆነው ለጋዜጠኞች በሰጡት ቃል እኔ በእስራኤልና ኢራን እውነተኛ ፍጻሜ ነው የሚፈልገው ሲሉ ተደምጠዋል። አሜሪካ ለኔታንያው ፍላጎት መልስ ለመስጠት እጅግ አውዳሚ ቦምቦቿን ተጠቅማ የፎርዶ ኒውክሊየር ጣቢያን አውድማ የቴህራንን የኒውክሌየር መርሃ ግብር ፍላጎት ታከስማ ይሆን? ጊዜ የሚፈተው ጥያቄ ይሆናል።